ህይወት ትርጉምና ጣዕም ይኖራት ዘንድ ዓላማ ሊኖራት ይገባል። ዓላማ ማለት ምን ማለት ነው? ዓላማ ማለት የመኖር ትርጉምን ማወቅ ማለት ነው። ዓላማ ማለት ለምን እንደተፈጠረ መረዳት ማለት ነው። ዓላማ ማለት አንድ ነገር በአይነ ስጋና በገሃዱ ዓለም ከመታየቱ በፊት በአይነ ህሊና በማየት ወደ መሆን ለማምጣት መንቀሳቀስ ማለት ነው። ዓላማና ግብን ማለም ለማንኛውም ሰው ቀላል ሊሆን ይችላል። ሆኖም ግን ዓላማን ወደ ህይወት ለማምጣት መጣር ግን ቀላል አይደለም። ታላላቅ ሰዎችን ታላቅ ያደረጋቸው ሌላ ተአምር ሰርተው ሳይሆን ለህይወታቸው ዓላማ አስቀምጠው ወደዚያው መንቀሳቀስ በመቻላቸው ነው። ዓላማ የሌለው ሰው የትም መድረስ አይችልም። ዓላማ የሌለው ሰው ይጀምራል፣ አይጨርስም፣ ይናገራል፣ መልእክት አያስተላልፍም፣ ይለፋል፣ አይገነባም፣ ይዘረጋል፣ አይጨብጥም፣ ይመኛል፣ አይሰራም። የወፍጮ ጋጋታ አይቋረጥም፣ ዱቄቱ ግን ጠብ ሲል አይታይም። ይህ አይነት ሁኔታ አንድ ነገር የጎደለው መሆኑን አመልካች ነው። ይኸውም መሰረታዊ የሆነ የህይወት ዓላማና ግብ ያለመኖሩን ችግር ይጠቁማል። እንዲሁም ዓላማ አልባ ተግባር የትም እንደማያደርስ ሁሉ በተግባር መገለጥ የማይችልም ዓላማ አታላይ ከመሆን የማያልፍ መሆኑን ማወቅ አለብን። ለአላማ ሲሉ መኖር እንጂ ለውጤት ብሎ መኖርም ስኬት አይደለም። ምክንያቱም ለስኬት የሚኖር ሰው ስኬት ያጣ ሲመስለው መንገዱን ለቆ ይወጣል። ለአላማ የሚኖር ሰው ግን ስኬት ያላገኘ ቢመስለውም ጉዞውን ይቀጥላል። የመጨረሻው የሚኖር ሰው ግን ስኬት ያላገኝ የመጨረሻው ውጤቱን በማየትና በማሰብ በዛው ውስጥ መቀጠልና መኖርን ያስቀድማል። አላማው ላኢላሃ ኢለላ ሙሐመዱ ረሱሉላህ የሆነ ሰው የሚኖረው ለዚሁ ነው። ግቡም ዓላማውም ይኸው ነው። ሁለመናው በዚህ ላይ የተቃኘ ነው። የወቅቱ ሁኔታ ሊያደናቅፈውና ሊያስወጣው አይሞክርም። የሰዎች ዓላማ አይነትና መጠኑ የመለያየቱ ያህል ውጤቱ የተለያየ ሊሆን ቢችልም ለጉዞ ሂሳብ ግን አንድ ነው። ይኸውም አስቀድሞ ማየት ከዛም ወደዛው መገስገስ። ይህ ስሌት ለቅርቢቱ የሚሆን ለመጪው ዓለም በተመሳሳይ ሁኔታ ይሰራል። ለዓላማ ሲሉ መኖር የሰው ልጅ ከእንስሳት የሚለይበት ድንበር ነው። የሰው ልጅ ሲርበው ለመብላት፣ ሲጠመው ለመጠጣት፣ ሲደክመው ለማረፍ ብቻ ከኖረ ሰው በመሆን ማንነት ውስጥ እየኖረ ነው ለማለት ፈጽሞ አያስደፍርም። እያንዳንዳችን በዚህች ዓለም ላይ በጋራ የምንፈልገው ነገር መኖሩ እርግጥ ነው። እርሱም በሰላማዊ ሁኔታ ደስ የሚል ኑሮ መኖር ነው። ሁላችንም ወጣንም ወረድን ተማርንም ነገድን የመጨረሻው ዓላማችን ይህን ደስታ ማግኘት ነው። አንዳችን ከአንዳችን የምንለያየው ለደስታ በምንሰጠው ትርጉምና አይነት እንጂ ደስታን ሁሉም ሰው ፈላጊ ነው። ዳሩ ግን ከዚህ ሁሉ ምድራዊ ሁኔታ በኋላ ምን መሆን የሚቻል ይመስላችኋል? የአንድን ሰው ህይወት ቢበዛ እስከ አንድ መቶ ዓመት ድረስ ነው። ታዲያ ይህች አጭር አመት ስታከትም የሚሻገር ግብ ከሌለን ምን ይውጠን ይሆን? ከዚህም በላይ ደግሞ በዱንያ ላይ እውነተኛና ዘላቂ ደስታ አይገኝም። ምክንያቱም የሰው ልጅ አላማና ውጥን በዚች ዓለም ላይ መቶ በመቶ ተግባራዊ የሚሆንና የሚሳካ አይደለም። ፍጹም ልንቆጣጠራቸው የማንችላቸው ነገሮች እዛም እዚህም መከሰታቸው ይህን ያረጋግጣል። ለመሆኑ ይህ ዋናና ወሳኝ የሆነው የህይወት አላማ መሰረቱ የሚነሳው ከየት ነው? ዋናው የህይወት አላማ የሚነሳው ሰው ከመሆን ማንነት ላይ ነው። እኔን ምን አስገኘኝ? እኔን ማን አስገኘኝ? ለምን በዚች ምድር ላይ እንድኖር ተደረግኩኝ? በዚች ምድር ላይ ስኖር ምን ይጠበቅብኛል? ከዚች በኋላ ወዴት እሄዳለሁ? ምንስ ይጠበቅብኛል? በሚሉት ጥልቅና የቢሊዮን ዋጋ ካላቸው የጥያቄ መልሶች ላይ ይፈጠራል። የሰው ልጅ እውነተኛ ማንነት እነዚህን ጥያቄዎች ከመመለስና ካለመመለስ ጋር በቀጥታ ይገናኛል። እነዚህ መሰረታዊ ጥያቄዎች በሁሉም የሰው ዘር ልብ ውስጥ በቀጥታ ይገኛሉ። ለነዚህ ጥያቄዎች የሚሰጠው መልስ የሰውን ልጅ ዋናውንና እውነተኛውን የህይወት ግብ ይቀይሳል። እንግዲህ ይህ መሰረታዊና ዋና ግብ ነው በጊዜና በሁኔታዎች እየተሸነሸነ በመከፋፈል የሰዎችን የየዕለት ማንነት የሚመራው። እነዚህ የተከፋፈሉ ግቦች ሄደው ሄደው የአንድን ሰው የመጨረሻ ማንነት ይወስናሉ። ሁሉም ሰው ያለውን ሀብት፣ እውቀት፣ ሙያ፣ ጊዜ፣ ስልጣን፣ ያለውን ኃይል ወደ የት ይዞት እንደሚሄድ መንገድ የሚወስንለት ይሄው አላማ ነው። ማንኛውም ሰው ያለምንም ግፊትና ቅስቀሳ አንድን ነገር እንዲያደርግና ከአንድ ነገር እንዲቆጠብ የሚያደርገው ይሄው የህይወት አላማ ነው። የሰው ልጅ ለላቀና ለሚሻገር አላማ የተፈጠረና ለዚያም ሲል መኖር የሚገባው ፍጡር መሆኑን ታላቁ ቁርአን እንዲህ ሲል በግልጽ ተናግሯል። ሰው ስድ ሆኖ መተውን ይጠራጠራልንም? የሰው ልጅ ያለምንም አላማ አልተፈጠረም ያለምንም ቁም ነገር ወደ ህይወት አልመጣም ያለምንም ግብ እንዲኖር አልተወሰነም ያለምንም አላማ በሰማይም ሆነ በምድር ያለው ሁሉ ለእርሱ አገልጋይ እንዲሆን አልተደረገም ይልቁንም ለትልቅና ለላቀ ዓላማ የተፈጠረ ነው የመጨረሻ ውድቀቱ ወይም የመጨረሻ ስኬቱ የሚወሰነው ከሚኖርለት ዓላማ ከሚከተለው ግብ በልቡ ውስጥ ካደረገው እምነትና ማንነቱን አሳልፎ ከሰጠለት ነገር አንጻር ነው የሰው ልጅ እውነተኛውን የህይወት ዓላማ በእርግጠኝነት በቁርጠኝነት ይዞ በተግባር ለማምጣት እንቅፋት ቢገጥመው እንኳ በዓላማው ላይ ጸንቶ የኖረ ሰው ከዚህ ባሻገር በሚመጣው በዘላለማዊ ዓለም ውስጥ ዛሬ በተግባር ካደረጉ ሰዎች ጋር አብሮ የውጤት ተካፋይ እንደሚሆን የአላህ ነቢ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግሯል። ሰማዕታትነት ሸሂድነትን አላህ በእውነት የተማጸነ ሰው የሞተው በፍራሹ ላይ ቢሆንም እንኳ አላህ ወደ ሰማታት ደረጃ ያዘልቀዋል፣ ብለዋል። አንድ ሰው መልካም ለመስራት አስቦ ሳይሰራው ቢቀር አላህ እርሱ ዘንድ አንድ ሙሉ በጎ ስራ ይጽፍለታል። መልካም ነገር አስቦ ከሰራውም ከ10 ደረጃ እስከ 700 እና ከዚያም በላይ ብዙ ጥፍ ድርብ ሀሰናት እርሱ ዘንድ ይጻፍለታል ብለል። እንደንያቸው እንደየ እንደ የዓላማቸው ይቀሰቀሳሉ ብለዋል። ዱንያም ሆነ አኺራ ለሰው ልጅ ሲባል የተፈጠሩ መሆናቸው እሙን ነው። የሰው ልጅ ማንነትም ከሁለቱ ጋር ይነካካል። ዳሩ ግን ዓላማው የዚች ዓለም ጸጋ ብቻ የዚህ ዓለም ጸጋ ብቻ የሆነ ሰው የችኛዋን ሙሉ በሙሉ ይከስራል። ለዚች ዓለም ጀርባ የሰጠም ሰው ብዙ ነገር ያጣል። ሁሉም ሰው በሁለቱም ዓለም የሚገኘው መልካም ነገር ያስፈልገዋል። ይህን ደግሞ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ በዱአቸው ላይ አስተምረውናል። አላህ ሆይ የነገሮች ሁሉ መጠበቂያ የሆነውን ዲኔን አሳምርልኝ መኖሪያዬ የሆነችውን ዓለማዊ ህይወትም አሳምርልኝ ብለዋል። አላህ ሆይ አንተው ሕያው በአንተው ሕያው እንሆናለን በአንተው እንሞታለን መመለሻም ወደ አንተ ነው ብለዋል። የሰው ልጅ ከጥረቱ በኋላ በዚች አለም ሆነ በኋለኛው አለም የአላህ እርዳታ ያስፈልገዋል።